ምን እናድርግ በማለት ጠየቁ። አባታችሁ አእምሮው ተቃውሷልና ሲጀምርም ጾም አይገደድም ምንም አይወጅብበትም አሏቸው። ለተጠየቁት ጥያቄ መልስ ይሆን ዘንድ ይበልጥ ለማረጋገጥ ይህንኑ ተመሳሳይ ጥያቄ ይዘው ወደ ሼኽ ጣሂር አያት ዘንድ አቀኑ። ከምስሉ በስተግራ በኩል ያሉት ሼይኽ ጥያቄያቸውን በጥሞና ሰምተው እንዳበቁ ጢማቸውን እያሻሹ እንዲህ አሉ። በአባታችሁ ስም አንድ አንድ ምስኪን በየቀኑ መግቡ። አባታቸውን እንደ እብድ ከማሰብ ይልቅ በሕመምተኛ ሚዛን ላይ አስቀምጣችሁ ምስኪን ብታበሉ እኔ ዘንድ የተወደደና የተመረጠ ነው በማለት መለሱ። ሼኽ ሙሳ ኢስማኤል ይህን ሲሰሙ በፈትዋቸው እየተጸጠቱ ተንሰቅስቀው አነቡ።

በአባት ጉዳይ አላህን የመፍራት ጨዋነት መኖሩን በሸይኹ የፈትዋ ምላሽ አስተዋሉ። ካባታቸው ጋር ሲኖሩ እንደ እብድ ሳይሆን እንደ በሽተኛ እንዲያኗኑሩና እንዲታዘዙ የሚያሳይ ፈትዋ፣ እንደ በሽተኛ እንዲንከባከቡት ጥልቅ ትምህርት ያቀፈ ጥበብ የተሞላበት መልስ። ሼይኽ ሙሳ ኢስማኤልን ያስለቀሰውም ይህ ነው። ጌታዬ ሆይ ጥልቅ ግንዛቤን ከተቅዋ ጋር ለቅሰን ለወላጆቻችንም መልካም የምናደርግ ሷሊሖች አድርገን። ዛሬ ዛሬ የማያውቁትን ነገር አላውቅም ማለት ያስፈራል፣ ይሰቀጥታል፣ ከራስ ጋር ያነጋግራል። እንዴት አላውቅም እላለሁ? እንዴትስ እዋረዳለሁ? ያስብላል። በመሆኑ አላህ ያዘነለት ሲቀር አብዛኛው ተጠያቂ ተጠይቆ አላውቅም ከማለት ይልቅ መስሎ መታየትን መርጧል። ፈትዋ ወይም ኢስላማዊ ብይን ያለ በቂ ዕውቀት በየጉራንጉሩ ይሰጣል። ትላልቅ ከተሞች ከሁለት ኃዲፍ የዘለለ በማያውቁ ወጣቶች ይታመሳሉ። እርምጃቸውም ፈጣንና የግልቢያ ነው። ድፍረታቸው አስደንጋጭ ነው። ሁሉም ነገር በእጃቸው ያለ ይመስል በራሳቸው መስፈርት ሓላልና ሓራሙን ይወስናሉ። ያከፍራሉ፣ ያሰልማሉ፣ ያስገባሉ፣ ያስወጣሉ፣ ይወርፋሉ፣ ይዘልፋሉ። ስለ ዲን በቂ ዕውቀት የሌላቸውን ሰዎች ያሳስታሉ። ያውን ከጀነት መንገድ አዎን ከጀነት መንገድ ብዙዎችን ያለ ቦታቸው ሲጋፉ እናያለን። በርካቶች ሳይጋበዙ በሐቅና በአፍረጥርጠው ስም ውዥንብር ሲነዙ እንመለከታለን። በመሆኑም ሳይወድ በግድ ዓሊም ለእነርሱ ቦታ ለቋል። የቀራበትን ሼህ ጭምር ሳይቀር መልሶ የሚያከፍራለህ አሊፍ ያስቆጠረውን ያሳወቀውንና አፍ ያስፈታውን አስተማሪውን መልሶ አንተ ኹራፋት ምን ታውቃለህ? ሲለው እየተመለከትን ነው። አጂብ! ገደሉት፣ አላህ ይግደላቸውና ዲኑን ገደሉት፣ ጀማዓውን በተኑት፣ ሕዝቡን አቃቃሩት። ስንት አለ መሰላችሁ? ለዚህ ውድ ዲን ጥቂት ጊዜ እንኳን ሳይሰጥ ለመንፈሳዊው ዒልም ጥቂት ሳይደክም ነቅል ሳይኖረው ከዓሊም ቁጭ ብሎ ሳይማር በማንበብ ብቻ ፈህም ሳይኖረው ትክክለኛ ትርጉሙን ሳይገነዘብ በመስማት ብቻ ነገርን ከነገር የሚዘባርቅ ፍሬና ገለባን የሚደባልቅ ዕውቀትና ብስለት በጎደላቸው ፈጣን የአየር ባየር ላይ ፈትዋዎች ስንቶች ናቸው እንደ ከፈሩ የተነገራቸው። ስንቶች ባልና ሚስት ናቸው እንዲፋቱ ውሳኔ የተሰጠባቸው። ስንቶችስ ናቸው ካፊር ሙሽሪክ እንደሆኑ ብይን የተላለፈባቸው። በዚህም የተነሳ ተደናግጠው ከጀማዓው የጠፉ ብዙዎች ናቸው። በጥርጣሬ መሃል የሚዋልሉ በርካቶች ናቸው። ሰዎችን ከአላህ ስብሓንሁ ወተዓላ መንገድ በማሳት ሥራው ሰይጣን ጠቃሚ ያልሆኑ ሥራዎችን በጣም አስፈላጊ በማስመሰል ብቻ አያቆምም። በተጨማሪም ብዙ ዐይነት መደላዮችን ያቀርባል። አላህ ስብሓንሁ ወተዓላ በዚህ ጥቅስ ስለ ሰይጣን ውሸታምነት ይነግረናል።

በሰይጣን ተጽዕኖ ሥር ያሉ ሰዎች ለዘላለም እንደሚኖሩ አድርገው የረዥም ጊዜ ዕቅዶችን ይነድፋሉ። የአላህን ስብሓንሁ ወተዓላ ውዴታ ከማግኘት ይልቅ ራሳቸውን እንደ ገንዘብ፣ ንብረት፣ ሥልጣንና ደረጃ ላሉት ለዓለማዊ ፍላጎቶች አሳልፈው ይሰጣሉ። በሌላ ጥቅስ አላህ ሱብሓነሁ ወተዓላ

ግልጽ ከሆነላቸው በኋላ ወደ ኋላ ያፈገፈጉት ሰይጣን እኩይ ምግባራትን መልካም አድርጎ አሳይቷቸዋል፣ በማይጨበጡ ተስፋዎችም ሸንግለዋቸዋል። ሱራቱ ሙሐመድ አንቀጽ 25 ማንኛውም ሰው ለዘርፈ ብዙ ዕቅዶች እና ለብዙ ሺህ ጉዳዮች እንደየሁኔታውና እንደየጉዳዩ ስፋትና ጥብት ራሱን ችግር ውስጥ ይዘፍቃል። ምንም እንኳ የሰዎች እቅድ እንደ ሞያቸው እንደ እድሜያቸውና የኅብረተሰብ ደረጃቸው ቢለያይም በአብዛኛው ዓላማዊ ነው። ለምሳሌ ነጋዴ የወደፊት ትልቁ ምኞቱ ትልቅ ፋብሪካ እንዲኖረው ነው። የፋብሪካው ባለቤት ከሆነ በኋላ ደግሞ እቃዎቹ በመላው ዓለም እንዲሸጡለት ነው። አንድ ዘፋኝ ደግሞ በሀገር ውስጥ በሁሉም ሰው ለመታወቅ ለመወደድና ለመከበር በተጨማሪም ችሎታውን ለማስመስከር ነው። በዚህ ስኬታማ ሲሆን ደግሞ በስራው ዓለም አቀፍ እውቅናና ወዘተ ስኬት እንዲኖረው ይፈልጋል። እንደዚህ አይነት ምኞት ስላላቸው የተለያዩ ሰዎች ምሳሌ መስጠት እንችላለን። በዚህ ዓለም ኑሮ ውስጥ ፍላጎታቸውን ለማሟላት ሌት ተቀን ይሰራሉ፣ ብዙ መስዋዕትነቶችን ይከፍላሉ፣ ብዙ አደጋዎች ያጋጠማቸዋል፣ እንዲሁም ከብዙ አይነት መሰናክል ለማምለጥ ይታገላሉ። ሁሉም ሰው ይህንን ቅድሚያ ሰጥቶ ያስባል። የፈለጉትን ለማሳካት በሕይወታቸው ረዥም ዓላማ አንግበው ይነሳሉ። ግና ይህንን ለማሳካት የዕድሜ ዘመናቸው በቂ ነውን? ከተጠቀሱት ዕቅዶች በአንዱም ስኬታማ የመሆን ዋስትና የለም። በአንጻሩ ሞት ሁሉም ጋር እንደሚደርስ እርግጥ ነው። ምንም እንኳ ይህ ቢሆንም እነዚህ ሰዎች ከሞት በኋላ ለሚያጋጥማቸው አስጨናቂ ዓለም ምንም አይነት እቅድ ወይም ዝግጅት የላቸው መላ ሕይወታቸውን ዓላማዊ ምኞታቸውን እውን በማድረግ ላይ ያውሉታል። በቁርአን ላይ እንደ ተገለጸው ሰይጣን ተስፋ ስለሰጣቸውና እነርሱም ሕይወታቸውን በነዚህ ተስፋዎች በመታለል እንዲያልፍ ስለሚስማሙ አንድ ቀን ሞት እንደሚመጣና በዚህም የተነሳ ዕቅዶቻቸው በሙሉ ያለ ፍጻሜ እንደሚቀሩ እንኳን አያስቡ። አንድ ሰው የረጅም ጊዜ ዓላማዎችን ከማሳደድ ይልቅ ለአላህ ስብሓንሁ ወተዓላ ኃላፊነት እንዳለበትና በፍርዱ ቀንም እርሱ ፊት ይህንኑ እንደሚጠየቅ በማወቅ አላህ ስብሓንሁ ወተዓላ በቁርአን በገለጸልን መንገድ

ማስጠንቀቂያ ቀርቦልናል። አወለም ወአምሩኩም ማ የተዘከሩ ፊህ ምን ተዘከሩ ወጃአኩም ነዚር። መገሰት የሚሻ ሁሉ ሲገሰጥ የሚችልበትን ያህል እድሜ አልሰጠናችሁም። ምን ሱረቱ ፋጥር አንቀጽ 37። በዚህ ምዕራፍ እንደተገለጸልን እያንዳንዱ ሰው ምክር የሚቀበልበትና የራሱን የህሊና ድምጽ የሚያዳምጥበት ጊዜ ተሰጥቶታል። ሰይጣን ምንም ያህል ወደ ተሳሳተ ጎዳና ሊመራው ቢሞክርም ሰው ጥሪውን ንቆ የአላህን ሱብሓነሁ ወተዓላ መንገድ የመከተል ዕድል አለው። ይህን የማድረጊያው ብቸኛው መንገድ

ከእነርሱ ውስጥ የቻልከውን በድምፅህ አታል በፈረሰኛና በእግረኛ ሰራዊትህም ዝመትባቸው ገንዘባቸውንም ልጆቻቸውንም ተጋራቸው ቃልም ግባላቸው ሰይጣን የሚገባላቸው ቃል ኪዳን ማታለል እንጂ ሌላ አይደለም በባሮቼ ላይ ግን ቅንጣት ሥልጣን የለህም አለውም ረዳትነት በጌታ በቃ። ሱረቱል እስራእ አንቀጽ 64 እስከ 65። ሰይጣን ዓለማዊ ምኞቶችንና ረዥም ዕቅዶችን በማሳደድ በእውነት ሊዘጋጁበት የሚያስፈልገዎትን ስፍራ እንዳያስረሶ ይጠንቀቁ። ዓለማዊ ሐሳቦችንና ኃላፊነቶችን እንደ ራሶ አድርገው በመቀበል

አላህን ፍሩ። አላህ የምትሠሩትን ሁሉ አዋቂ ነው። እንደነዚያ አላህን በመርሳታቸው አላህ ራሳቸውን እንዲረሱ እንዳደረጋቸው ሰዎች አትሆኑ። እነዚያ እነርሱ ዐመፀኞች ናቸው። ሱረቱልሐሽር አንቀጽ 17 እስከ 19። አላህ ስብሓንሁ ወ ተዕላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን።